ወደ ትዳር ለመግባትና ትዳሩን ለመመስረት መቶ ሰዎችን ጥያቄ መጠየቅ እንዳለበት የተሰማው ሰው የእሱን ታሪክ ዛሬ ይነግራችኋለሁ። በቅድሚያ ግን ይህ ቪዲዮ ብዙዎች ጋር እንዲደርስ ሼር እንድታደርግልኝ ፈልጋለሁ። እንዲሁም ይህን ቪዲዮ ስትጀምር ላይክ ላይክ ላይክ በማድረግ እንድትጀምር ፈልጋለሁ። እንዲሁም በረሱል ሰለላሁ ዓለይሂ ወሰለም ላይ ሰለዋት ማውረድንም እንዳትረሳ፣ ኮሜንት ቦታ ላይ ጻፈው። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። አላህ ሱብሓነሁ ወተዓላ እዚህ ምድር ላይ ሱና ካደረጋቸው መካከል አንደኛው ትዳር ነው። ወንድና ሴትን ጥንድ አድርጎ ሲፈጥር ሴት በሐላል መንገድ ተገናኝተው ተጋብተው በሰላም እንዲኖሩና እንዲሁም አንዱ አንዱን እንዲያዝንለት እንዲዋደዱና እንዲተሳሰቡ እንዲሁም በእነሱ መካከልም ዘርን እንዲፈጥሩ አላህ ሱብሐነሁ ወተዓላ ፈቀደ። ይህ ፍቃዱም ደግሞ እዚህ ዱንያ ላይ ምርጥ ከሚባሉ ጀነት ከሚባሉ ነገሮች መካከል አንዱ እንዲሆን ተደረገ። ታዲያም ይሄንን ተግባር ለመተግበር አንድ ሰው ስኬት ድረስ እንደሄደ ለነግራችሁ ፈለግኩኝ። ትዳር በጣም ወሳኝ ጉዳይ ነው። ምናልባት አንዳንድ ሀገራቶች ሀገራቶች ላይና በፊት ቆየት ባሉት ጊዜያቶች ላይ ስልጠና ይሰጥ ነበር በትዳር ዙሪያ ላይ ማለት ነው። አሁን አሁን ግን አንድ ሰው አቅመ አዳም ከደረሰ ቀጥታ ወደ ትዳር እንዲገባ ይደረጋል። ለትዳር ስልጠና በጣም ወሳኝ ነው ከሚሉት ሰዎች መካከል አንዱ ነኝ እኔ። ምክንያቱም እኛ የምንኖርበት ህይወት ለትዳር ምቹ ያልሆነ እንዲሁም ትዳር መያዝ ምን እንደሆነ የማናውቅበት ህይወት ከሆነ እንደዚህ አይነት ሰው ለትዳር ምክር ቢሰጠው በጣም ጠቃሚና ወደፊት ለትዳሩ ደግሞ ስኬታማ የሚሆንበትን አጋጣሚ ይፈጥራል ብዬ አስባለሁ። ወደ ታሪኩ ስመለስ አንድ ግለሰብ ነው። ይህ ግለሰብ መቶ ሰዎችን ሳላማክር ትዳር አልመሰረትም ብሎ ወሰነ። ከዛም መቶ ሰዎችን የማማከር ሂደቱን ጉዞውን ቀጠለ። ብዙ ሰዎችን አማከረ። ዘጠና ዘጠኝ ሰዎችን አማክሮ ጨረሰና ከዛም በኋላ መሸበት። ወደ ቤቱ ሲገባ መቶኛ አንድ ሰው ይቀረኛል ስለዚህ፣ ነገ አንድን ሰው አማክራለሁ። ያ ሰው ደግሞ ገና ስወጣ ከቤቴ ያገኘሁት ሰው ነው የሚሆነው። ወንድም ይሁን ሴት፣ ሕፃንም ይሁን ትልቅ ሰው፣ እንዲሁም እብድም ይሁን ጤነኛ እሱን አማክራለሁ ብሎ ወሰነ። ከዛም ውሳኔው ደግሞ ወደ መሐላ ገባ ማለት ነው። መሐላው ማፍረስ የለበትም። ከዛ በኋላ ከዛም ጠዋት ተነሳ። በአጋጣሚ ሆኖ ግን ሲወጣ ያገኘው እብድ ነበረ። ይህን እብድ ማማከር ይኖርብኛል፣ መቶኛ የምሞላው በዚህ እብድ ነው ማለት ነው ብሎ ግዴታ መሀል ላይን ወጣት አለብኝ ለመሃል ላይ ደግሞ ሌላ መካሻ ነገር ማድረግ አልፈልግም በማለት ወደ እብዱ ያመራል። እብዱ ደግሞ እንጨት ላይ ተሰቅሎ እየጋለበ ነው፣ እንጨት ላይ ልብ በሉ። ከዛ በኋላ ይህ ሰው ወደ እብዱ ሲቀርብ እብዱ እንዲህ አለው፣ አንተ ሰውዬ እንዳትቀርበኝ ይቺ ፈረሴ እንዳትረግጥህ በማለት ይነግረዋል። ከዛም እብድ ነው ሰውየው፣ እሺ በማለት ወደ ኋላ ትንሽ ቀረታለና እኔ አንተን የሆነ ጥያቄ ልጠይቅህ ነው የመጣሁት በማለት ጥያቄውን ሊጀምርለት ነው። እብዱም ቀጥላለው። ከዛም ጥያቄ ምን መሰለህ፣ ምናልባት አንተን መጠየቅ ላይኖርብኝ ይችላል፣ ነገር ግን አንተን ጠይቅ ሊያስገደደኝ ነገር ደግሞ ትናንትና ዘጠና ዘጠኝ ሰዎችን ጠይቅ ያለው መጠየቅ ያለብኝ ደግሞ መቶ ሰው ነው። መቶ ሰው መሙላት አለብኝ ብዬ አለው መቶኛው ሰው ደግሞ ማንም ይሁን ማን መጀመሪያ ጠዋት ላይ ያገኘሁትን ሰው ጠይቃለሁ ብዬ ቃል ስለገባው በራሴ ላይ አንተን አገኘው አጋጣሚ ወደ አንተ መጣሁኝ። ስለዚህ ጥያቄን ልጠይቅህ በማለት ጥያቄውን ጀመረለት። እኔ ትዳር መመስረት ፈልጋለሁ እስካሁን ድረስ ትዳር ውስጥ አልገባውም። ስለዚህ ወደ ትዳር ከመግባቴ በፊት መቶ ሰዎችን ማማከር እንዳለብኝ ስለተሰማኝ አንተ መቶኛው ነህ። ስለዚህ እንድትመክረኝ ይፈልጋለሁ። ምን አይነት ሴት ነው ማግባት ያለብኝ? ብሎ ይጠይቀዋል። ከዛም ያ ሰው ቀለል አድርጎ እብድ ነው እንግዲህ አስቡት፣ ቀለል አደረገና ሶስት አይነት ሴቶችን ጠቀሰለት። የመጀመሪያዋ አለው ያንተ የሆነች ሴት ናት። ሁለተኛዋ ደግሞ ያንተም ያልሆነች የሌላም ሰው ያልሆነች ሴት ናት። ሶስተኛዋ ደግሞ ሙሉ ለሙሉ ያንተ ያልሆነች የሌላ ሰው የሆነች ናት፣ በማለት ቀለል አድርጎ መልሱን መለሰለትና መንገዴን ልቀቅልኝ ሊሄድበት ብሎ ያንን እንጨት እየጋለበ ወደፊት ሄደ ማለት ነው። ከዛም ሰውየው ትንሽ ከቆየ በኋላ ምን እንዳለው አልገባውም። የመጀመሪያዋ አንተ ብቻ የሆነች ናት አለኝ። ሁለተኛዋ ደግሞ የአንተም የሌላም ያልሆነች ናት አለኝ። ሶስተኛዋ ደግሞ ያንተ ያልሆነች የሌላ ሰው የሆነች ናት አለኝ ምን ለማለት ፈልጎ ነው ይሄ ሰውዬ እብድ ነው የሚናገረው ንግግር ግን በጣም ከባድና አሽሙራዊ የሆነ ንግግር ነው ነው እስኪ እንዲያብራራልኝ ልጠይቀው በማለት እሱን ይከተልና ይደርስበታል ከደረሰበት በኋላ አንተ እብድ ጠብቀኝ የቅድሙን መልስ እንድታብራራልኝ ይፈልጋለሁ በማለት ይጠይቀዋል ከዛም ያ እብድ እንዲህ አለው አንተ ወደዛ ሂድልኝ ፈረሴ ደንብራ እንድትጥለኝ አልፈልግም በማለት ይመልስለታል ከዛም እሺ ርቅ ያለው ግን የቅድሙን ጥያቄን እባክህ መልሰህልኛል የመለስከው መልስ ያብራራልኝ በማለት ይጠይቀዋል። ከዛም ሲያብራራለት በጣም በሚገርም ሁኔታ ነበር ያብራራለት። ያንተ ብዬ የነገርኩህ የመጀመሪያዋ ቢክራ የሆነች ሴት ናት፣ ጥብቅ የሆነች ሴት ናት፣ ማንንም ወንድ ማታቅ ሴት ናት። ፍቅሯን ለማንም ያልሰጠች፣ ልቧን ለማንም ወንድ ያልሰጠች የሆነች ገና ከቤት ያልወጣች እና ብዙ ላይፍን ያላየች የሆነች ሴት ናት። ያቺ ሴት ትመራት አለ አንተ ክፉ ብትሆንባት ሁሉም ወንዶች ሀከዛ ኩሉ ሪጃል ሁሉም ወንዶች እንደዚህ ናቸው ብላ ታምናለች። አንተ ጥሩ ብትሆንላት ሀከዛ ኩሉ ሪጃል ሁሉም ወንዶች እንደዚህ ናቸው በማለት ትማርብሃለች። ስለዚህ ወንዶች ሁሉም እንዳንተ ይመስሏትና አንተ ጋር ክትት ብላ ጥብቅ እንደሆነች ትቆያለች። ይቺ ሴት ያንተ ናት አለው። ሁለተኛዋ ደግሞ ያንተም የሌላም ያልሆነች ማለት ልጅ ከሌላ ወልዳ ትመጣና ወለደችለት፣ አባት ወይም ባሏ ይሞታል፣ በህይወት አይኖርም። ከዛ በኋላ ግዴታ ሆኖባት ልጇን ለማሳደግም ህይወትን ለመግፋትም ስትል ታገባለች። ያችን ያገባሃት ጊዜ ያንተ አትሆንም። ምክንያቱም ሁል ጊዜ ለልጇ ጥሩ እስኪሆንክላት ድረስ ደስተኛ ሆና ዋው ለልጅ ጥሩ ሆነልኝ በማለት ውለታህን ከፋይ ትሆናለች። ነገር ግን ልጇን ባሰቃየህባት ሰዓትና ልጇን ደሞ መጥፎ አይነት እይታ ከተመለከትክባት ሌላ መጥፎ የሆነ እይታን ትመለከትባት አለ። ስለዚህ አንተ በሰጣሃት ልክ ትመልስልሃለች። ይቺ የአንተም ያልሆነች ናት የሌላም ያልሆነች ናት። የሌላም ማትሆኑ ደግሞ ያ የመጀመሪያው ባሏ ስለሞተ ማለት ነው። ሶስተኛዋ ደግሞ ሙሉ ለሙሉ ያንተ ያልሆነች ነገር ግን የሌላ የሆነች ማለት ምንድነው ያቺ ሴት ሌላ ወንድ አፍቅራለች። ግንኙነት ታድርግም አታድርግም በጣም አፍቅራ ክንፍ ብላ ሂዳለች። ከሱ ውጪ ሌላ ወንድ የማትፈልግ አይነት ሴት ሆናለች። ነገር ግን ያ ወንድ እሷን አያገባትም፣ አይፈልጋትም። ትዳሩን መስርቷል፣ ህይወቱን እየመራ ነው ያለው። እሷንም ዙሮ አያያትም፣ አይፈልጋትም፣ ሁላ ትቷታል። በሰዓቱ ታዲያ አታገቢም፣ አታገቢም፣ ቆመሽ ቀረሽ ምናምን እያሏት ሰዎች ሲጨቀጭቋት መጨረሻ ላይ አንተን ታገባሃለች። አንተን የምታገባበት ምክንያት ግን ስሟን ለማደስ እንዲሁም በ በፊት የነበረውን ታሪኳን ለመርሳት ስትል ነው የምታገባው። ያንን ደግሞ ማድረግም አትችልም። በውስጧ ያለው ሌላ ሰው ነው። አሁን ፊት ለፊት ያለው አንተ ነህ። ሁል ጊዜ ጥሩ ባደረክላት ቁጥርም መጥፎ ባደረክላት ቁጥርም አንተን የምታወዳድርህ በፊት ከነበረው ባሏ ወይም ፍቅረኛዋ ጋር ነው የምታወዳድርህ። ይቺ ያንተ ያልሆነች ሴት ናት በማለት መልስ ይመልስለታል ማለት ነው። ይህ እብድ አስቡ፣ ከእብድ ነው ይሄ መልስ የተሰጠው። ከዛም ሰውየው ዘጠና ዘጠኝ ሰዎችን ጠይቆ ያልተመለሰለትን መልስ አሁን ግን ተመልሶለት በጣም ደስተኛ ስለነበረ ውስጡ እብዱን አንድ ጥያቄ ጠየቀው። እኔ እኮ ዘጠና ዘጠኝ ሰዎችን ጠይቄያለሁ እንደዚህ አይነት ጥበባዊ የሆነ መልስ ግን ማንም አልመለሰልኝም። አንተ ማንህ ግን ለመሆኑ ብሎ ይጠይቀዋል። ስመለከትህ እብድ ነህ፣ ቆሽሻሃል፣ የእብድን ተግባር እየተገበርክ ነው። ነገር ግን የምትናገረው ንግግር ካንተ አቅም በላይ ነው። ጠቢባኖች የሚባሉት አዋቂ የሚባሉ ሰዎች የሚናገሩት አይነት ንግግር ነው የምትናገረው በማለት ይጠይቀዋል። ይህ ሰው እኔኮ እብድ አይደለሁም አለው። እብድ የሆንኩት ለራሴ ስል ነው አለው። ሰዎች እየመጡ ፈራጅ ሊያደርጉኝ ይሞክራሉ። እየመጡ ጠቢብ ሊያደርጉኝ ይፈልጋሉ። እየመጡ አማካሪና እንዲሁም አስተራቂ ሊያደርጉኝ ሊያደርጉኝ ፈለጉ። በጣም ቢዚ ያደረጉኝ እኔ ቀደም ብዬ ከማበዴ በፊት አውቄ እብድ ልምሰልና ሰዎች እንዲሸሹኝ ላድርግ በማለት እብድ መስዬ ሰዎች እንዲሸሹኝ በማድረግ የምተውን ተዋናይ ነኝ በማለት ይነግረዋል ማለት ነው። በዚህ ሰዓት ሰውየው መልሱም ተመልሶለታል። ይህንን እብድ መሳይ እብድንም አመስግኖ ወደ ቤቱ ይሄዳል። እርግጥ ነው ሴቶች ብዙ አይነት ይሆናሉ፣ ባሕርያቶቻቸውም የተለያዩ ይሆናሉ። እንደዚህ የተለያየ የሆነ ባህሪያቶችን ግን እንዴት አድርገን ማስተናገድ እንደሚኖርብን ስልጠና ማግኘቱ በጣም ወሳኝ ጉዳይ ነውና፣ ስልጠና አስፈላጊ ነው። ያላገባችሁ ወንድም እህቶች በትዳር ዙሪያ ላይ ያለ ኢስላማዊ የሆነ ስልጠናም ሆነ ማንኛውንም ስልጠና ሳትንቁ መሰልጠን ይኖርባችኋል። ምክንያቱም ቤተሰብ የሚባለው ነገር ሀገርን የሚመሰረት ነገር ስለሆነ ማለት ነው። አንተ የምትወዳት እሷ የምትወድህ የምትወልድልህ፣ የምታከብርህ፣ የምትንከባከብህ ወይም ደግሞ ለሷ የምታሳያት ፊትና የምትሄድበት መንገድ የተሻለ እንዲሆን ስልጠና ያስፈልጋል። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።